የሚከለከሉት እያዩ ፈቶ የሚያወጣ አንደኛ የእግዚአብሔር ኃይል ውላት ነው። የማን ኃይል? መጀመሪያ ደረጃ እቤት ውስጥ ብርሃን የበራው የሰው ብርሃን አይደለም። የእግዚአብሔር ብርሃን ከሰማይ አንድ ኃይል መጣና ብርሃን አበራም። የመጀመሪያው ብርሃን ይባል። ሁለተኛ እግዚአብሔር እስራትን በሙሉ ይፈጠ ያደረገው ገመድን እስራትን ሳልሳልጠን እግዚአብሔር ከእጁን እግሩ በሙሉ ፈታው። እርግጠኛ ሆኜ ነው የምናገረው፣ ከዛሬ ቀን ጀምሮ ያንተ ነገር ማይታሰር፣ አንተ ማትታሰር፣ እግዚአብሔር ፈቶ አውጥቶታል። እንዳይቀጥሉ እየከለከለው ያሳሰረው ሄሮድስን፣ በህይወት እያለ እየጠበቁ የነበሩ አራት አራት ሆኖ በአራት ስፍራ ክፍል እየጠበቁ የነበሩ ማአክ እያዩ በህይወት እያሉ ሳይሞቱ እየሰበኩ አምላክ እግዚአብሔር በጨለማ ቤት ላይ ባሉበት ከተቷልና፣ ጴጥሮስ ሆይ የተኛህበት ቦታ አንተን አይወክንም። ጴጥሮስ ተኝቷል። ህልም ላይ ነው ያለው። የህልም ልብ ነው ያለው። ምንም አላወቀም እሱ ህልም ይመስሏል። እንቅልፍ ተኝቷል ነው እግዚአብሔር ለተቀምጠው መጣና ነገ ሐዋርያት ሥራ ምዕራፍ አስራ ሁለት ከቁጥር 6 ያለው ክፍልም እንደዚህ አነባለሁ። ጴጥሮስን ሊያወጣ ባሰበ ጊዜ በዚያች ሌሊት ጴጥሮስ ታስሮ ከሁለት ወታደሮች መካከል ተኝቶ ነበር፣ ጠባቂዎቹም በደጁ ፊት ሆነው ወይኑን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤቱ ውስጥ ብርሃን በራ። ጴጥሮስንም ወጥኖን መትቶ አነቃውና ፈጥነህ ተስ አለው ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስህን ልበስና ተከተለኝ። ወጥቶም ተከተለው። ይህ በሚያየው የሚመስል ነበር እንጂ በመልአኩ የሚደረገው ነገር እንደሆነ አላወቀም። የመጀመሪያውና የሁለተኛው ዘብ አልፈው ወደ ከተማ ወደ ሚያወጣው ወደ ብርቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው።

እየጠበቁ የነበረው አራት አራት ሆኖ በአራት ስፍራ ክፍል እየጠበቁ የነበረው ማአክብ እያዩ በህይወት እያሉ ሳይሞቱ የሰበኩት አምላክ እግዚአብሔር

እግዚአብሔር ከተጣለና ቤት ውስጥ የመጀመሪያው ሥራ ብርሃን ማብራት። አሜን ሁለተኛው ሥራ ጴጥሮስን መቀስቀስ ነው። ሶስተኛው ስራ ማድረስ ነው። አራተኛው ሥራ ማስከተል ነው። እያዩ አዋጅ አለ ሳይሞት አ

አንዳንዶች ለውጥ እንዳታገኙ ተደርጋችኋል። አንዳንዶች በአገልግሎታችሁ ርቃችሁ እንዳትሄዱ ተገድባችኋል። የከለከለ ከታይ አይኖ እያየ ያስርህን እግሬ ላይ የማይታየው ገመድ የታሰረው እጅ ላይ የማይታይ ገመድ የታሰረው እዚህ ላይ የማይታይ ገመድ የታሰረው ዛሬ የሰራዊት ጌታ እግዚአብሔር ይመልሳል። አንድ ሰው ተፈጥቼ ነገር ቁልፍ ይከፍታል። የመጀመሪያውም የእግዚአብሔር መልአክ ፈተው፣ ሁለተኛው የእግዚአብሔር መልአክ ፈተው፣ ሦስተኛ ራሱ አውቆ ተከፈተ። ማለት አለብህ እንግዲህ አለብህ መባል አለብህ። ከዛ ቀን ጀምሮ እያላየኸው ሌላ ምዕራፍ አለ። እግዚአብሔር ያቅን

እዛ ውስጥ ነበሩ ነገር ግን የነ ጴጥሮስ እምነት እምነት አሜን እስራታቸውን ጭምር ተጠጡ አሜን ከታሰሩበት እንዲወጡ ምክንያት ሆነ አንድ የሚሆነው ጉድ ልንገራችሁ ነው ነገር ስራ ቦታችሁ ላይ ማደብላ የሚሰሩ ሰዎች በሰውም በራሳቸውም ድርጅት የሚሰሩ ሰዎች የራሳቸውም የሰውም ስራ እየሰራችሁ ያላችሁ ሰዎች አንድ ማለት አለ ነገር ስራ ቦታ ስትሄዱ ለዘመናት የተተበተበው ትብታብ እግዚአብሔር ይመጥሷል።

የከለከሉ እያዩ ፈቶ ያወጣ እየከለከሉ ነው የሚያወጣው አወጣና ቀጥል ስን ቀጥል ህስ ሄደ የሚከለከሉት እያዩ ፈቶ የሚያወጣ አንደኛ የእግዚአብሔር ኃይል ወጣ ይላል ኢማን ኃይል መጀመሪያ ደረጃ እቤት ውስጥ ብርሃን የበራው የሰው ብርሃን አይደለም የእግዚአብሔር ብርሃን ከሰማይ አንድ ኃይል መጣና ብርሃን አበራ

ቀጥላት ይመርሀል የምመራው ግን የእግዚአብሔር ኃይል ነው። የማታውቀው ግን ቀድሞኝ የሚያውቅ ይሄን ኃይል ይመርሀል ሦስተኛ እና የመጨረሻ ሐሳብ የሚሆነው ከትኬን ሻሂ በላይ የሆነው የተዘጋውን ባይደል የእግዚአብሔር

*ከ ከላይ የመጣ ሀዲ አሜን። ምን ቀጥል ብሎ የመጀመሪያው አለፈ፣ ሁለተኛው አለፈ፣ ሶስተኛው ያለው